የአርሰናል ደጋፊ የሆኑት አዲሱ የኒውዮርክ ሲቲ ተመራጭ ከንቲባ ዞሆራን ማምዳኒ የኒውዮርክ ሲቲ አዲሱ ተመራጭ ከንቲባ ዞሆራን ማምዳኒ የዓለም አቀፍ ብዙሀን መገናኛ ርዕሰ ጉዳይ ሆነዋል። የ34 ዓመት ወጣት ፖለቲከኛ ለእግር ኳስን ባላቸው ፍቅር መነጋገሪያ መሆን ችለዋል። በምስራቅ አፍሪካዊቷ ሀገር ኡጋንዳ የተወለዱት ማምዳኒ ገና በሰባት ዓመታቸው ነበር ወደ ኒውዮርክ ከቤተሰባቸው ጋር ያመሩት። የዲሞክራቲክ ፓርቲ አባል የሆኑት ዙህራን ማምዳኒ በፖለቲካ ሀሳቢያቸው እጅጉን ግራ ዘመም ሶሻል ዲሞክራት እንደሆኑ ይነገርላቸዋል። ለድሆች በሚያሳዩት ርኅራሄም ደጋፊዎች የበረከቱላቸው ሲሆን ለእግር ኳስ ያላቸው ውዴታ ደግሞ ወጣቱን ስቦላቸዋል። በከንቲባነት ካስመረጣቸው ጉዳይም አንዱ ይህ ነው። በርከት ያለውን ወጣትና የገንዘብ አቅም የሌላቸውን እገዛ አድርገውላቸዋል። ዞሆራን ማምዳኒ እግር ኳስን እንዲወድ ያደረጋቸው አጎታቸው እንደሆነ ይናገራሉ። በአፍሪካ እንደመወለዳቸው በርከት ላሉ የአህጉሪቱ ተወላጆች እድል ይሰጥ ለነበረው የአርሰን ቬንገር አርሰናል ቦታ እንዲኖራቸው አድርጓል። በተለይ በልጅነት እድሜያቸው ያዩት ምንም ሽንፈት ሳይገጥመው የፕሪሚየር ሊጉ ዋንጫ ያሸነፈው የ2004ቱን የአርሰን ቬንገር ቡድንን አብዝተው ይወዳሉ። የፖለቲካው ምህዳር ሙሉ ለሙሉ ከተቀላቀሉ በኋላ ጊዜ ቢያጥራቸውም የአርሰናልን ጨዋታ እንደማያመልጣቸው ግን ይታወቃል። በመኪናቸው ውስጥ ጭምር ከሾፌራቸው ጀርባ ሆነው በስልክ የአርሰናልን ጨዋታ እንደሚመለከቱ የአትሌቲክስ ጽሑፍ ያሳያል። የአርሰናል የቅርብ ተፎካካሪ የሆኑት ቡድኖችን ጭምር ጊዜ ሲያገኙ እንደሚከታተሉ ነው ዘገባው ያሳየው። ከሁለት ሳምንታት በፊት ማንችስተር ዩናይትድ ሊቨርፑልን ሲረታ ፈጣሪ ባርክህ ሩወና ሞሬም ብለው እንደነበር አትሌቲክ በጽሁፉ አስፍሯል። ለክሪኬት ስፖርትም ትልቅ ቦታ ያላቸው ማምዳኒ ከአርሰናል ተጫዋቾች ለቡካዮ ሳካ እና ዊሊያም ሳሊባ የተለየ ውዴታ እንዳላቸውም አመልክቷል። በአጠቃላይ በእግር ኳሱ ያለው ፖለቲካዊ መስመር የሳተ ነው የሚሉት ማምዳኒ ፊፋ ይህን እንዲያስተካክልም ይሞግታሉ። አሁን አሁን ደጋፊዎች እንደ ሸቀጥ እየታዩ ነው የሚሉት ፖለቲከኛው የትኬቱ ዋጋ መጨመር እንደሚያሳስባቸውም ተናግረዋል። በምርጫ ቀስቀሳቸውም ወቅት በዝግጅቱ ሀገራቸው ጭምር የምትሳተፍበት የ2026 ያለም ዋንጫ ውድድር ፊፋ የተመነው የትኬት ዋጋ እንዲስተካከል ጥሪ ማቅረባቸው ይታወቃል። ጥር 2026 የኒውዮርክ ከንቲባነት ስራቸውን የሚጀምሩት ማምዳኒ በተለይ የአካባቢ ሰዎች በቅናሽ እንዲስተናገዱ ግፍት እንደሚያደርጉም አስታውቀዋል በስታዲየሞች ውስጥ ዞህራን ማምዳኒ የኒውዮርክ ከንቲባ ሆኖ እንዲመረጡ ትልቅ እገዛ ያደረገላቸው እግር ኳስ በተለይ በአስተዳደሪያዊ ጉዳይ ለውጥ እንዲያመጣ እሰራለሁ ሲሉም ተደምጠዋል።